ሕዝበ ሙስሊሙ በታላቁ አንዋር መስጊድ የኤድሶላት ሶላት በሚያካሄድበት ወቅት ቁጥራቸው ጥቂት የሆኑ አክራሪዎች ያስነሱት ብጥብጥ መክሸፉን የአዲስ አበባ ፖሊስ ኮሚሽን አስታወቀ። ዛሬ ሐምሌ 11 ቀን 2006 ዓ.ም በኤድ ሶላት ወቅት ድብቅ የፖለቲካ አጀንዳ ያነገቡ አክራሪዎች አስነስተውት የነበረው እውቀት በእምነቱ ተከታዮችና በአካባቢው ህብረተሰብ ትብብር ብጥብጡ በቁጥጥር ስር መዋሉን ኮሚሽኑ አስታውቋል። በዚህ ህገወጥ ድርጊት ላይ አንዳንድ የፖለቲካ ፓርቲዎች የውጭ አገር ዜግነት ያላቸው ግለሰቦችና አክራሪዎች የተሳተፉ ሲሆን ህገ ወጦቹ የጸጥታ ኃይሉን በመተናኮስና ጉዳት በማድረስ ብጥብጡን ለማባባስ ያደረጉትን ሙከራ የጸጥታ ኃይሉ ህዝባዊነትን በመላበስና ትዕግስት በተሞላበት እንቅስቃሴ ሁከቱን ሙሉ በሙሉ በቁጥር ስር ማዋል የቻለ ሲሆን በሁከቱ በተሳተፉ ተጠርጣሪዎች ላይ ምርመራም በማጣራት ላይ ይገኛል። ህዝበ ሙስሊሙ ድብቅ አጀንዳ ለነገቡ የጸረ ሰላም ኃይሎች መጠቀሚያ ባለመሆን ሰላሙን ለመጠበቅ እንደ ከዚህ ቀደም ሁሉ እነዚህ ጸረ ሰላም ኃይሎችን በማጋለጥና ህግ ፊት እንዲቀርቡ በማድረግ ለጸጥታ ኃይሉ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም የአዲስ አበባ ፖሊስ ኮሚሽን ጥሪውን አቅርቧል። እምነትን ሽፋን በማድረግ የሚንቀሳቀሱ አክራሪዎችን ለመከላከል የእምነቱ ተከታዮችና የከተማ ነዋሪዎች ለጸጥታ ኃይሉ እያደረጉ ላለው ድጋፍም ኮሚሽኑ ምስጋናውን አቅርቧል።